ሰላም፣ ጤና ይስጥልኝ። ሂዋን ጌታቸው እባላለሁ። የአንድ አንድ ሴት ልጅ እናትና ባለተዳር ነኝ። በሙያዬ በኢትዮጵያ ምድር ባቡር ኮርፖሬሽን ውስጥ በሪሰርች ኤንድ ዲቨሎፕመንት በማኔጀሪያል ፖዚሽን አዘ ማኔጀር እየሰራው ይገኛለሁ። ፒኤችዲን እየሰራውት በሬልዌይ ኢንጂነሪንግ ነው። የመጀመሪያው የፒኤችዲ ትምህርት በሬልዌይ ኢንጂነሪንግ ኢትዮጵያ ውስጥ ሲጀመር ምንድን ነው የአፍሪካን ሬልዌይ ኤክሰለንሲ ሴንተር ይባላል ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ነው እና የመጀመሪያው ኤክሰለንሲ ሴንተር ነው፣ በአፍሪካ የተመሰረተው። ደን እዛ ላይ ከአፍሪካ ሰባት ሰው ይፈለግ ነበረ እና ትልቅ ውድድርም ነበረ። ሰው ከኢትዮጵያም ከሌላም ሀገር ተመረጠና እዛ ጆይን አደረግን ማለት ነው። እንግዲህ ዋን ኦፍ ከተመረጡ ሰዎች ነኝ ማለት ነው። እንግዲህ ከዚህ ከኢንጂነሪንግ ትምህርቴ ወይም ከፕሮፌሽናል ስትሪሜ በተጨማሪ ፋሽን ዲዛይን አደርጋለሁ። ፋሽን ዲዛይን የተወሰነ ትምህርትም ተምሬያለሁ። ፔይንት አደርጋለሁ። እጽፍ አለው ስፔሻሊ ግጥም። ከዛዎች እንደ አርት ዲኮሬቲቭ ናቸው ብዬ የማስባቸውን ነገሮች በእጅ የሚሰሩ ወይም ከልቸራል የሆኑ ነገሮችን እስካሁን ወደ ውጭ ያወጣቸው ባይሆኑም እነሱን እሰራለሁ። አርት ላይ ያለኝ ፍቅር መሰረት ያደረገው አባቴ ጋ ነው። አባቴ ጎበዝ ሰዓሊ ነው። ነፍስ ካወኩ ጊዜ ጀምሮ ቤታችን የልብስ ማሽን አለ። አባቴ ሙሉ ሱቱን እራሱ ነው የሚሰራው። ስለዚህ ለእኔ በጣም ኢምፕረስድ የሚያደረገኝ ነው። እሱን እያየው ነው ያደግኩት። ስለዚህ ከመቀነሰው እየቀነስኩ ከእንቅልፌም እየቀነስኩ እነዚህን ስራዎች እሰራለሁ ማለት ነው። ሴትል ያረገ ኢንቫይሮመንት ያስፈልጋል። እና ስለዚህ ረዥሙን ሰዓቴን ለሊት ነው የምጠቀመው። እንግዲህ የተሰጠኝን ነገር ፕራክቲስ ማድረግ ግዴታዊ ነው ብዬ አምናለሁ። ያለ ምክንያት አልተሰጠኝም ብዬ ነው የማስበው። እና የአስረኛው ዙር የኢትዮጵያን ፋሽን ዲዛይን ውድድር ነበረ በኔክስት ፋሽን ዲዛይን የተካሄደ ማለት ነው። እና በፋንሲ ዲዛይን በዛ ጊዜ በነበረው ከሆል አንደኛ ውጥቼ ነበረ። እንግዲህ ከዛ ጊዜ ጀምሮ በድሪቱ የኢትዮጵያን ፋሽን በሚል በፌስቡክ ገጽም በኢንስታግራም ገጽም እየሰራ ይገኛለሁ። ወደ ስዕሎችን ስመጣ ባይዘ ግን እስከ ዛሬ በጣም ታክል የሚያደርገኝ ነገር ቢኖር ስዕሎችን መሸጥ ነው። በጣም የሚከብደኝ። በጣም ስስታም ነኝ ለስዕሎቼ። የሚያቁኝ ሰዎች፣ ስራዎችን የሚያደንቁ ሰዎች ከዚህ ከዲዛይኑ ጋር ሲያዝዙኝ ብዙ ስራዎችን የመስራት አጋጣሚ አግኝቻለሁ። ሰዎች ፎቶግራፋቸውን ይልኩልኛል፣ ደን የነሱን ፖርትሬት ሰርቼ እልክላቸኋለሁ በፍሬም በሚፈልጉት ሳይዝ። ምንድን ነው ታፍ ነው ወይ? አዎ ታፍ ነው። ስለ ራሳችን ካሰብን ምን እንደምንፈልግ እናውቃለን? በጫጫታ ውስጥ አንወሰድም። ግርግሩ ብለንም። ምክንያቱም አንዳንዶቻችን ይሄ በሚፈሰው ነው የምንፈሰው፣ አንድ እድላችንን በሚፈሰው ፈሰን ነው ወይ ማሳለፍ የምንፈልገው ነው ትልቁ ነገር ብያስባለው እና ሴት ልጅ በተለይ ካገባች ከወለደች በኋላ ለልጄ ሞት ነው የምትለው፣ ምንም መሆን ነው የምትለው። ዋይ ለምን ለልጅ ሞት? ለልጄ ለልጅ ኖር ነው መባል ያለበት። ራሳችን ላይ ሰርተን የተሻለ ቦታ ደርሰን መሆን ይችላል። በተሰጠን ላይ ብዙ መስራት እንችላለን።